ከኢየሱስ ጋር ግን ለካ ያስረሳ ችግሩ ዝም ብሎ መኖር ነው። ከኢየሱስ ጋር ለካ ያስረሳ ችግሩ

ከግብ ጻዩ ጋር አትገናኝምና ችግር የለም ዘመር ብሎ ዝም ብለው ሻባ እያራሴ ጌታ እንደዚህ ይለኛል፣ ከግብፅ ወጥታችኋል፣ ወደ ግብፅ አትመለሱ። አንዳንድ ሰዎች ነገ ነገ ይላሉ። ጨበጣ ነገ መልካም ይሆናል ብሎ

እየው፣ ስሙ ነገ ሊመታችሁ ተዘጋጁ። ሰዎች ይመታሉ፣ ገብቷል። ነገር ግን ከግብጽ ወጥቻለሁ፣ አንመለስም፣ መለስም ብሎት እየው፣ ስሙ ከዛሬ ቀን ጀምራችሁ የግብጽ ኑሮ አበቃ፣ በኢየሱስም አበቃ። እስከ አንዳመን ብሎት

እላችሁ ላይ የተጫነባችሁ የትኛው ድንጋይ በኢየሱስ ስም ወደቀ። በኢየሱስ ስም ወደቀ። በመንፈስ የሚያየው ተራ ቦታ ላይ የሚጠባበቃችሁ ሰዎች ትልቅ ቦታ ላይ ትገኛላችሁ። ላወጅላችሁ ተራ ቦታ ላይ የሚጠባበቃችሁ ሰዎች አያም ፕሮፌት ኦፍ ጋድ ትልቅ ቦታ ላይ ያገኛሉ።

ዝጋበር የኪዳን አምላክ ነው። ቃል ኪዳኑ እዝጋበር አፈርስም ጫባ ጠርጊና ቃል ክዳኑ የፀና ነውና እዝጋበር ብሉት የፀና ነው። ቃል ክዳኑ ብሉት እዝጋበር እንደ ሰው አይደለም ብሉት፣ እንደ ማንም አይደለም ብሉት። እዝጋበር እንደ ራሱ ነው። ቃል ክዳኑ የፀና ነው። ትንቢቱ የፀና ነው። ኢየሱስ ጌታ ነው።

ምልክታለኝ የሆነ ቦታ ላይ የሚጠባበቃችሁ ሰዎች እግዚአብሔር ወደ የሆነ ቦታ ይከታቸዋል። ተበላሸች ተበላሽ አለቀለት የሚባሉ ሰዎች እኔ ምልክት አለ እግዚአብሔር ወደ የሆነ ቦታ ይከተዋል፣ ወደ የሆነ ቦታ ይከተዋል፣ ወደ የሆነ መንገድ ይከታል።

ወደ ዮሐንስ ስፍራ ላይ ይከታችኋል! ይሄ ቃል የኔ ነው ያለ ሰው አሜን በል። አይ ፊል ሳይ ሳምቲንግ በቃ ተበላሻዎች አለቀላችሁ ብሎ ሰዎች የደመን ደመባችሁ ሰዎች ያ ሰው ነው የሰጠው ርዕሱ ሰማይ እንደዚህ ይላል። የናንተ አድራሻ ቀይረዋለሁ፣ የናንተ ውሎ ቀይረዋለሁ፣ የናንተ አነጋገር ቀይረዋለሁ፣ የናንተ ዘመን ቀይረዋለሁ

ኤው በመንፈስ ኤው መንፈስ ዓለም ላይ አበቃልኝ ከተባለ ያ ስፍራ መነሳቱ አበቃ ከተባለ ፍራ ምክንያቱ በደብስ አበቃልኝ ካለ ምክንያቱ ሰይጣንም ሰውም ጨርሷ ቀጥታ ከዚህ ጋር ነው የሚገናኘው ኤው እስማ አይበቃም በሚባል ጊዜ የሰው ጅም የሰጠንም ጅም አለ አበቃልኝ ካለ ሰውም ጨርሷ ሰይጣንም ጨርሷ ያ ሰው አራግፎ በተነሳ ጊዜ

ይኸው ስማ ስሙ ስሙ ስሙ ጳውሎስ ልሻገር፣ ስለ ታንኳይቱ ተሰብራብሮ ነበረች ይላል። ልክ ታንኮት ውስጥ ገባ አበቃ አሉ፣ ግን ተሻገረ። ከዛስ ወልካም ብሎ ተቀብሎ፣ አሁንም አሁንም እኮ አሳባ አልቀየሩም። መጀመሪያ እኮ አበቃ አሉ። ሁለተኛ ደግሞ ላይ ብርድ ስለነበረ እሳት ይሞቁ ነበር ይላል

አባት አድርገና ሰማይ ይቀጥል ይባል ብሎት። ፈዛዛ ሰውን ያልወድም ጨበጡ ምልክት አለኝ ጎና ለጨበጥ እንዳትፈዙ። ጨበጥ ጨበጥ ጨበጥ አይኑ ስያያችሁና አበቃ ተብሎ ከሆነ ብሎት ሰማይ እንደዚህ ይላል ብሎት። አስጀምራለሁ፣ አስደነግጣቸዋለሁ፣ አንጫጫቸዋለሁ፣ እንደገና አሳደሰዋለሁ

እንደገና ሰራዋለሁ፣ እንደገና ገነባለሁ፣ እንደገና አሻግራለሁ፣ እንደገና ሀያል አደርጋለሁ። ጨበጠርግና ሰማይ እናንተ ነው የምትገናኘው ብሉት። ይህ ምልክት ለአንድ ሴት ለአንድ ወንድ ነው። እግዚአብሔር እንደዚህ ይላችኋል አላበቃችሁም። ሰው ጨርሰዋል፣ ሰይጣንም ጨርሰዋል። ሰማይ እንደዚህ ይላል አሳደሳለሁ

ኤዎስሙ ኤዎስሙ ኤዎስሙ ኢየሩሳሌም ለሰባት ዓመታት በጠላት እጅ ተላልፎ ተሰጠ። እግዚአብሔርም ዝም ያለ በራሳቸው ፍቃድ ስለሆነ በራሳቸው ፍላጎት ስለሆነ ተሰጠላል ወደ እግዚአብሔር ተመለሱ ላል ሲመለስ ስፒሪት ኦፍ ኮቨኔንት ካንትሪ ከተማ ውስጥ ያለው መንፈስ የክዳን መንፈሱ ነው። ልክ ሲመለሱ መጣና አሳድሳቸኋለዋል ከዛስ

ስም የምናርጋለሁ እንድገኝ ያደርጋለሁ። ምድርቱ ባንተ ስም ይኖራሉ። አሜን በል እስኪ። እዝጋበር እንደዚህ ይላል ያሳደሰዋል። እዝጋበር አሳደሰ ማለት ፉል ቦዲ ቼንጅ ያረገ ፉል ቦዲ ቼንጅ ያረገ የጫማ ኮቴ ስራ ይሰራል። ድሮ ስማ ሰብከን አጋንንት የሚወጣ

አሁን በረገት ግባት ምድር ሁሉ በገባባት ምድር ሁሉ አጋንቶቹ ይጫጫሉ፣ በሽተኞች ይፈወሳሉ። ሙው ስሙ የዝጋበድ አሳደሳለሁ ማለት ምንድኖታኋል ሳደስ ሳደሰ ሰራለው ካለ እንደገና ሰራለው ካለ ምን ማለት ነው? ትላንት እየሰበከ ሰው ተፈውሶ ሆነ ትላንት

እየሰበክ አጋንጮ ሆነ፣ አሁን ሳሰብክ ነው የሚወጣ። ምክንያቱም ፉል ቦዲ ዩ ቼንጅድ ካናይ ፕሮፌሳይ እግዚአብሔር አሳድሳል ብሏል። እንደገና ይሰርሻል፣ እንደገና ይሰራላል፣ እንደገና ይጠቀምባል። አሳድሶ ይሰራባል፣ አሳድሶ ይጠቀምባል። ኢየሩሳሌም አሳደሳቸው።

ከዛም በኋላ ስማቸው እንድገና እንድገን ያደረጋቸው ጽዮን አረጋቸው ዘመላላቸው ሰራላቸው። በቃ አበቃል፣ ሰው ካለ ቆንጆ ነው ወንድሞቼ። ሰው አበቃል ካለ በቃ ከሰማይ ጋር ነው አንተ የሚያገናኝ ጨበጠር። ግን አበቃል ካለ ቆንጆ ነው። በቃ በቃ በቃ ካለ ቆንጆ ነው። ቀጥታ ከሰማይ ጋር ነው የምትገናኘው ከዝጋበር ጋር ስለሚያገናኝ

ከተማ የሚበጠብጥ ቅባት ነው። መስደልኝ ላውጅላችሁ እጅ ከፍር ጎድ ላይ በጌታ በኢየሱስ ስም ሥልጣን ዛሬ አሁን ያወጭኩ አዋጅ ኤ ብሬክ ስሩ አኖይንትንጎች ብሬክ ስሩ ፋይናንሻል ብሬክ ስሩ ጉዞ ብሬክ ስሩ ኢድገት ብሬክ ስሩ ተአምራት በላችሁ ለበኢየሱስ ስም ተገለጠ። ጂሰስ ማይቲ ኔም